የእስራኤል ጦር በኢራን የኒክሌር መሰረተ ልማት ላይ ጥቃት ፈጽም ያለው ካለ በኋላ ኢራን ወደ እስራኤል ያስወነጨፈቻቸው ሚሳኤሎች ጉዳት ማድረሳቸው ተሰማ። ሰላም ውድ አዲስ ዜና ተመልካቾቻችን በወቅታዊና ፈጣን መረጃዎቻችን ተመልሰናል። ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። እስራኤል እና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴላቪቭ ኢየሩሳሌም፣ እንዲሁም ቴህራን ፍንዳታዎችም ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መምታቷንም ዘገባዎች አመላክተዋል። እስራኤል የኢራን ኢራን የኒውክሊየር መሰረተ ልማት ላይ በርካታ ጥቃቶች መፈጸሟንም አስታውቃ የቴህራን ነዳጅ ሚኒስቴር በዋና ከተማ የሚገኘው ሻህራን የነዳጅ ማከማቻ በእስራኤል ጥቃት መመታቱንም አስታውቋል። የኢራን ፕሬዚዳንት ማሱድ ፔዜሽኪያን እስራኤል ጥቃቷን የማታቆም ከሆነ እጅግ የከፋ ምላሽ እንደሚሰጡም ዝተዋል። ጥቃቱ የደረሰው ዋሽንግተንና ቴህራን የኢራን በኢራን የኒውክሊየር መርሃ ግብር ላይ እሁድ ዕለት ድርድር ይቀመጣሉ ተብሎ በሚጠበቅበት ወቅት ነው። አደራዳሪዋ ኦማን ድርድሩን መሰረዙንም ተናግራለች። ቅዳሜ አመሻሹ ላይ እስራኤልና ኢራን አንዳቸው ሌላኛቸው ላይ በሚሳኤል ጥቃትም ሰንዝረዋል። የኢራን የነዳጅ ሚኒስቴር እንዳሳወቀው የእስራኤል ጥቃት በቴህራን በሚገኘው ሻህራን የነዳጅ ማምረቻና ማከማቻ ላይ ያነጣጠረ ነበረ። ሚኒስትሩ አክሎም በሁሉም ቦታዎች ሁኔታው በቁጥጥር ስር መዋሉንም ገልጸዋል። በደቡባዊ ብሻሃር ግዛት ሁለት ዋና ዋና የነዳጅ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስቴሩ አያይዞ ነው የገለጸው። ኢራን በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የሀገሪቱን ሰሜናዊ ክፍል መታለች። የእስራኤል የዜና አውታሮች እንደዘገቡት በሀገሪቱ ሰሜናዊ ሀይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት ቢያንስ አራት ሰዎች ተገድለዋል። የእስራኤል ድንገተኛ አደጋ አገልግሎት በማዕከላዊ እስራኤል በደረሰው ጥቃት አራት ሰዎች መሞታቸውንም አረጋግጠዋል። የእስራኤል ጥቃት በቴህራን በሚገኘው የሀገሪቱ መከላከያ ሚኒስቴር ላይ ያነጣጠረ ሲሆን አንደኛው የቢሮ ህንፃዎች እንዲሁም የሚኒስቴር መስሪያ ቤቱን የፈጠራና የምርምር ድርጅት በጥቂቱ ጎድቷል ሲል የኢራን ብሔራዊ መገናኛ ብዙኃንና የእስራኤል መከላከያ ገልጸዋል። እነዚህ ቦታዎች ኢላማ የተደረጉት ከኢራን የኒኩሌር ጦር መሳሪያ ፕሮጀክት ጋር በመገናኘታቸው ነው ሲል የእስራኤል መከላከያ ማብራሪያ ሰጥተዋል። ቅዳሜ ምሽት የእስራኤል መከላከያ በምዕራብ ኢራን የሚገኘው ከመሬት በታች ያለ ስፍራን ኢላማ በማድረግ ምድር ለምድር የሚወነጨፍ ሚሳይሎችን እና የክሩዝ ሚሳይሎችን ለማከማቸት እና ለማስወንጨፍ ያገለግላል ያላቸውን ስፍራዎች ደብድበዋል። በተያያዘ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል በተፈጠረ ግጭት አሜሪካ አለማግባቷን ተናግረዋል። ትራምፕ በትሩዝ ማህበራዊ ሚዲያቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ከደረሰው የጥቃት ጋር ምንም ግንኙነት አልነበራትም ሲሉም ለጥፈዋል። ኢራን አሜሪካና አጋሮቿ የቴህራንን ያጸፋ ጥቃት እንድታከሽፍ እስራኤልን እንዳይረዱ አስጠንቅቃለች። ትራምፕ አክለውም በማንኛውም መንገድ፣ ሁኔታ ወይም መጠን በኢራን ጥቃት ከደረሰብን የዩናይትድ ስቴትስ ጦር ኃይሎች አይታችሁት በማጣቁት ኃይልና ጥንካሬ ምላሽ ይሰጣል ብለዋል። ሆኖም ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግና ይህን ደም አፋሳሽ ግጭት ማቆም አለብንም ብለዋል።